አባታቸው ቦፌ ሄዮ እና ከእናታቸው ወሰኔ ብሩ በኦሮሚያ ክልል ሰሜን ሸዋ ዞን በግራር ጃርስ ወረዳ ልዩ ስሙ ሸበል በሚባል ቦታ ነው ጥቅምት 1 1928 ዓ ም የተወለዱት። በተወለዱ ገና በአንድ ዓመታቸው ገደማ በጣሊያን ወረራ ምክንያት አባታቸውን ተነጠቁ። አፍሪካዊቷ ማሪያ ትሬዛ አበበች ጎበና በዚሁ ምክንያት ወንድ አያታቸው ሄዮ በኤድሴ ተንከባክበው አሳድገዋቸዋል። በጊዜው በነበረው ወግና ልማድ ዕድሜያቸው 11 ዓመት ገደማ እንደደረሰ እናታቸው እንደዳሯቸው የሕይወት ታሪካቸው ያሳያል። ገና የሕፃንነት ዕድሜያቸውን ሳይጨርሱ ለጋብቻ መዳረጋቸው ግን ጠዋትም ሆነ ማታ እረፍት የነሳቸው አበበች ወዲያው በብዙ ጠውረድ አስቸጋሪ ሁኔታን በማሳለፍ አዲስ አበባ ገቡ። በ1970ዎቹ በቀድሞ ወሎ ክፍለ አገር አካባቢ ተከስቶ የነበረውና እናትን ከልጇ የነጣጠለው ድርቅ ያስከተለው ጠባሳ ወደ ታወቁበት በጎ ተግባራቸው እንዲሰማሩ ምክንያት ሆኗል። ጊሼን ቤተ ክርስቲያን ለመሳም ሂጄ ነው። ደሴ ገባሁ። በ15 ሀይቅ እጄ ከሀይቅ በማግስቱ ወደ ደሴል ወደ ማታው ስንመለስ እነኚህ የተራቡት በዛን ጊዜ ከተማ አይገቡ። በእውነት እንደው ልክ መፈጠር ይናስጠላል። እና የሬሳ መኪና ቆማል፣ ሬሳ ይነሳል። እነሱ ቢነሱ የሚማልቁት አይደለም። ከዛ ትንሽ ዳቦ አለኝ ለማጉረስ ሞኩር ሁለት ወንዶች አጎረስ አንድ ሴት ጋር ሲደርስ ልጅቷ ጡት ትጠባለች። ሴትየውን ቢያለችኝ ሹፌሩ መቶ ሞታለች እኮ እኔ፣ ልጅቷ መቼም እስክትሞት ሳትሞት ከሬሳ ጋር አልጭንም ብዬ ነው ይለኛል። አላመንኩም። በኋላ እኔ ልጅቷን ባነሳስ አንተ በቃ እኔ ሐሳቤም ዓላማም ምንም፣ በሳ አስከሬን ጋር ሄደ። በቃ በዚህ ነው ይጀመራል። ታዲያ በወቅቱ ሁለት ህጻናትን ወደ አዲስ አበባ ይዘው በመምጣት የዛሬውን አበበች ጎበና የህጻናት እንክብካቤና ልማት ማህበርን ያቋቁሙ እንጂ በህጻነታቸው ከአብሮ አደጎቻቸው በበጎ ምግባራቸው ልዩ እንደነበሩም ተመስክሮላቸዋል። ከቤተሰብ የምናውቀው ሕፃን ሆና ከቤተሰብ ከጎረቤት ልጆች ጋር ከገበሬ ልጆች ጋር ገበሬ ውስጥ ነነኛ ቤተሰቦቻችን ቅቤ አለን እኛ ትንሽ ንብረት አለ አወታቻችን፣ እና ሹሩባዋ ስር እዚህ በዚህ በኩል ቅቤ ይዛ አስቀምጣ፣ ውጭ ወጣ ከይህን ወስዳ ነበረ የጎረቤት ልጆችን ቅቤ መቀባት ያልቻሉትን የሚቀባ የነበረው በጎነቷ። ከዛ ነው የምነሳው። ይህ ምን ነው እንግዲህ፣ እሳቸው ሷን ቤተሰብ ስለሆን እሷ ነው የምለው። እና ቸርነቷን ነው አርቆ ሀሳብነቷን ነው። ቁራጥ ነች ርህራይ በጣም የሰው ልጆችን ጉስቁልና ማየት አትፈልግም ከህፃናት የጀመረችው ጉዳይ ህፃናት ብቻ ሳይሆን ከጀርባ ያሉት እናቶችን ለመርዳትን ጭምር ነው በኋላ ላይ ዝናና እውቅና ያተረፉት አበበች ጎዳና ዳር ከመዋልና ከማደርም ባለፈ ብዙ እንግልት ካሳለፉ በኋላ ትዳርን መስርተው እንደነበር ታሪካቸው ያሳያል ነገር ግን ይህ ከራሳቸውም ሆነ ከትዳራቸው አብዝተው የሚወዱት የበጎነት ተግባራቸው ለትዳራቸው መፍረስ ምክንያት ሊሆን በቃ። ትዳር ላይ በነበርኩ ጊዜ አሁን ሁሉ አብዳለች ብሎ እንግዲህ ባለቤትም ወይ ወይም እነሱ ምረጪ ስለኝ፣ እኔ ምንም መስሎ አልታየኝም። ንብረቴን እንኳ ሳልወስድ ነው። እዚህ ይሄ እስላም መቃብር እዚህ ጎረቤት ነው። ጅብም እዚው ነው። ማአጅብ ነው አለ እዚ ሻጠራ ካሊለን ገባን። ወደ ሀያ አንድ ልጆች ሆኗል ጅብብ እኛም እኔም አብረን ነበር የምናድረው። ብዙ ጊዜ እንግዲህ እስከ ሰባ ዘጠኝ ድረስ በእንደሱ አይነት ነበረ። እዚሁ ጫካ ውስጥ በርካታ ህጻናትን መንከባከብና የሰብአዊ አገልግሎት ተግባርን በመቀጠል በመቶ ሺዎች የሚቆጠሩ ህጻናትን ደግፈዋል። እንግልትም ታድገዋል። ለቁም ነገር ማብቅተዋል። ህጻናቱም አዳዬ በማለት ይጠሯቸዋል። በህይወት ዘመናቸው ላበረከቱት በጎ ተግባር፣ ለፈጸሙት አርያነት ያለው አኩሪ ስራ ታላላቅ ሽልማቶችን ያገኙ ሲሆን ከጅማ ዩኒቨርሲቲ የክብር ዶክትሬት ተበርክቶላቸዋል። ዛሬም ድረስ በስማቸው የተሰየሙት እነዚህ የበጎ አድራጎት ማዕከላት ህጻናቱን እየተንከባከቡና እያስተማሩ ሲሆን የሙያ ማሰልጠኛዎቹም ዜጎችን በስራ እንዲሰማሩ እየሰሩ የሚገኙ ናቸው። ለሰባት ዓመት ባረብ አገር የነበርኩበት ሀገር ሊባኖስ ነው። እዛ ብዙ ነገር አጋጥሞኛል። በር ተቆልፎብኛል፣ ቃል ፍሪጅ ተቆልፎብኛል፣ ቃል ጠፍቼም ሰርቻለሁ። ማለት ከአቅሜ በላይ ሲሆን ጠፍቼ በውጭ ሰርቻለሁ። የገባሁት አበበች ጎበና ኦፍ ቻሪቲ ትምህርት ቤት ውስጥ ነው። በሙያ ስልጠና ላይ ነው ያለ ነው። በአምስት ኮርስ ነው የሚያሰለጥኑ፣ በምግብ፣ በቤት አያያዝ፣ ልጅ አያያዝ ነው። የክብር ዶክተር አበበች ጎበና ወይም ደግሞ አፍሪካዊቷ ማሪያ ቴሬዛ የሚባሉትን የአበበች ጎበናን ህይወትና ስራዎቻቸውን ነው እየተከታተላችሁት የምትገኙት። እንግዲህ አሁን እኔም የሚገኘው በዚህ በበጎ አድራጎት ድርጅት ማዕከል ግቢ ውስጥ ነው የምገኘው። እንግዲህ በዚህ ግቢ ውስጥ እንግዲህ እንደምትመለከቱት ህፃናት ይጫወታሉ፣ ይቦርቃሉ፣ ትምህርታቸውንም እየተከታተሉ ተመልክቻለሁ።